የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በመድረኩ ላይ እንዳሉት የዞኑ ወጣት በሀገር ሰላም ማስጠበቅና ደህንነት መስክ ተሳትፎውን በማሳደግ ተጠቃሚነቱን ማጎልበት ይኖርበታል። አክለውም ወጣቱ ራሱን ከሱስ በማቀብ ቀደም ሲል የነበረውን የማህበረሰቡ የስራ ወዳድነትና ታታሪነት ባህል ማስቀጠል ይኖርበታል ብለዋል። በየአካባቢው መከላከያ ሰራዊትን ለተቀላቀሉ አባላት ቤተሰቦችና የቀድሞ የመከላከያ ተመላሾች ክብር በመስጠት ተጠቃሚነታቸውን ማሳደግ እንደሚገባም ዋና አስተዳዳሪው አመላክተዋል። መድረኩ መልካም ተሞክሮዎችን ወስደው ክፍተቶችን ለመሙላት የሚያስችል ነው ያሉት የጉራጌ ዞን ዋና የመንግስት ተጠሪ አቶ አለማየሁ ገብረ መስቀል ቅድመ አያቶች ጠብቀው ያቆዩዋቸውን ወረቶች ወጣቱ ትውልድ አጎልብቶ ማስቀጠል ይጠበቅበታል ብለዋል። በተለይም ወጣቱ በደህንነትና ጸጥታ ዘርፎች ተሳትፎና ተጠቃሚነቱ ለማጎልበት በቅንጅት መስራት ይገባል ብለዋል። ጉራጌ ከጥንት ጀምሮ በተደራጀ መልኩ ጠንካራ ግንባር በመፍጠር የውጭ ጠላትን በመከላከልና ሌሎችንም አስተዳደራዊ ችግሮች ለመፍታት ባህላዊ የዳኝነት ስርዓት በመፍጠር ራሱን በራሱ የማስተዳደር አሻራ ሰላምታውን ለትውልድ ያኖረ ህዝብ ነው ያሉት የጉራጌ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ የህያ ሱልጣን በሀገር መከላከያ ሰራዊት ውስጥ ተሳትፏችን ከታሪክ እንደምንረዳው ላቅ ያለ ነው ብለዋል። በመሆኑም ወጣቱ በሀገር መከላከያ በመሳተፍ ሳይንሳዊ እውቀትና ክህሎት ገብይቶ ራሱንና ሀገሩን እንዲጠቅም ለማስቻል በቅንጅት መስራት ይገባል ብለዋል አቶ የህያ። ብርጋዴር ጀነራል ተስፋዬ ሀብተማርያምና ባልደረቦቻቸው የጦር ሜዳ ልምድና ተሞክሯቸው ለወጣቶች ባጋሩበት መድረክ ለእናት ሀገር ዘብ መቆም ታላቅ ክብር እንደሆነና ወጣቱ ትውልድም ለዚህ ክብር ለመብቃት የዘመኑ ቴክኖሎጂ ተጠቅሞ በብቃት መሳተፍ ይኖርበታል። የሰራዊቱን ጓዳ ብታቁ ኖሮ ለምን የምንገባበት ቤት መንግስት አብልቶ አጠጥቶ ደሞዝ ከፍሎ ሜዲካል ዶክተር አድርጎ ያሰለጥናል፣ መሐንዲስ አድርጎ ያሰለጥናል፣ ሎየር አድርጎ ያሰለጥናል፣ ዘመን አመጣው አይቲን አሰልጥናል። እንዲህ አይነት ጸጋ ያለበት ጓዳ ነው። መከላከያ ታላቅ አመራሮች የሚወጡበት ተቋም ነው ያሉት የመድረኩ ተሳታፊዎች እንደ ብርጋዴር ጀነራል ተስፋይ ሀብተ ማርያም ያሉ የጦር ሜዳ ጀግኖች ልምዳቸውን ለወጣቶች ማጋራታቸውና መሰል መድረኮች መዘጋጀታቸው የዞኑ ወጣት በመከላከያ ሰራዊት ውስጥ የሚኖረውን ተሳትፎ ለማሳደግ ጉልህ ሚና ይኖረዋል ብለዋል። በመድረኩ ለሀገራቸው ባንዲራ ታላቅ ተጋድሎ ላደረጉት ለብርጋዴር ጀነራል ተስፋይ ሀብተ ማርያም በወልቂጤ ከተማ 300 ካሬ ሜትር የቤት መስሪያ ቦታ እንደሚሰጣቸው ቃል የተገባላቸው ሲሆን ለሌሎ ሌሎች የዞኑ ተወላጅ ጀግኖችም እውቅና ተሰጥቷቸዋል።